ሰላም ጠና ይስጥልን ውድ ተመልካቾቻችን፣ እንደምንቆያችሁ ይህ የኢትዮጵያ አየር መንገድ የሚያዘጋጀው የኢትዮጵያ የተሰኘው ሳምንታዊው የቴሌቪዥን ፕሮግራማችን ነው። በዛሬው ዝግጅታችን ይዘንላችሁ የቀረብነው የኢትዮጵያ አየር መንገድ የበረራ ትኬት ሽያጭን በተመለከተ ይሆናል። እንደሚታወቀው የኢትዮጵያ አየር መንገድ በመዲናይቱና በተለያዩ የክልል ከተሞች እንዲሁም በተመረጡ የዓለም ከተሞች የበረራ ትኬት መሸጫ ቢሮዎች እንዳሉት ይታወቃል። ታዲያ ዛሬ በመዲናችን በእድሳት ላይ የነበረው ታሪካዊው የኢትዮጵያ አየር መንገድ ብሔራዊ ቅርንጫፍ የበረራ ትኬት መሸጫ ቢሮ እድሳቱ ተጠናቆ ወደ ስራ መግባቱ ምክንያት በማድረግ የአዲሱን ትኬት ቢሮን ጨምሮ የሌሎችንም ሽያጭ ቢሮዎቻችንን የስራ እንቅስቃሴ ምን እንዳይመስል እንዲያስቃኙን በኢትዮጵያ አየር መንገድ የአዲስ አበባ ሽያጭ ቢሮ ዳይሬክተር የሆኑትን ወይዘሮ እመቤት ዳር ሰማን እንግዳ አርገን ጋብዘናችኋል። አብራችሁን ቆዩ። ወይዘሮ እመቤት ዳርሰማ ሰማ እንኳን በደና መጡ። እንኳን ደህና ቆያችሁ። እንግዲህ በአጠቃላይ የበረራ ትኬት ሽያጭ ቢሮዎቻችን ተግባራት ምን ምንድን ናቸው? በአጭሩ እንደ ሁለት ተመልካቾቻችን ቢገልጹልን፣ አመሰግናለሁ። የኢትዮጵያ አየር መንገድ የአዲስ አበባ ትኬት ቢሮ ሁለት አይነት ደንበኞች አሉት። አንደኛው የኮርፖሬት ደንበኞቻችን ከኢትዮጵያ መንገድ ጋር የሽያጭ ውል ስምምነት አድርገው አገልግሎታችንን የሚፈልጉ የመንግስታዊ እና መንግስታዊ ያልሆኑ ተቋማት ናቸው። ሌሎቹ ደግሞ ዎኪን ከስተመሮቻችን አገልግሎታችንን ፍለጋ በየትኬት ቢሮዎቻችን ቢሮቻችን የሚመጡ ዎኪን ከስተመሮቻችን ናቸው። የኢትዮጵያ አየር መንገድ የትኬት ቢሮዎች ዋነኛ ተግባራቸው በመጀመሪያ ፈርስት ኮንታክት ፖይንት በመሆኑ የጉዞ መረጃን በተቀላጠፈ መልኩ ለመንገደኞች መስጠት፣ እንዲሁም ደግሞ ሰዎች በሚፈልጉባቸው መዳረሻ ጣቢያዎች እንዲጓዙ የተቀላጠፈ የትኬት የሽያጭ አገልግሎቶችን እንሰጣለን። የኢትዮጵያ አየር መንገድ ትኬት ቢሮዎች ለኢኮኖሚ ክላስ እና ለፕሪሚየም ከስተመሮቻችን ኦልዌይዝ ክፍት ናቸው። የፕሪሚየም ከስተመሮቻችን ዴዲኬትድ የሆነ የትኬት መቁረጫ ካውንተር ቅድሚያ በመስጠት በየቢሮዎቻችን ላይ በቅድሚያ እንዲስተናገዱ ዴዲኬትድ ካውንተሮችን አዘጋጅተንላቸዋል። በእሱም መጠቀም ይችላሉ። ያው እንደምታውቂው አዲስ አበባ ከተማ ውስጥ ያሉት የትኬት ቢሮዎች ለቅድመ በረራ የመጀመሪያ ኮንታክት ፖይንት ስለሆኑ በእነዚህ ቢሮዎች ውስጥ የዲጂታልና የተለያዩ ማስታወቂያዎችን አየር መንገዱ ስለሚጓዝባቸው አዳዲስ ጣቢያዎች፣ ስለሚገዛቸው አውሮፕላኖች፣ እንዲሁም የቱሪስት መስህቦች፣ ሌሎች ሰርቪሶችን እና እንዲሁም የአየር መንገዱን ገጽታ በእነዚህ ዲጂታልና የወረቀት ባነሮች ጭምር እናስተዋውቃለን። መልካም ነው። ፕሪሚየም ከስተመሮችን ትንሽ እንተርጉመው ፕሪሚየም ምን አይነት መንገደኞቻችን ናቸው? እንደዚህ ቋሚ የሆነ ለነሱ የተባለ ቦታ ተመድቦላቸው ቅድሚያ ሰጥተን የምናስተናግዳቸው ማን ናቸው እነዚህ ፕሪሚየም ከስተመሮቻችን? ፕሪሚየም ከስተመሮቻችን ማለት በኢትዮጵያ አየር መንገድ አዘውትረው በመጓዝ የሼባ ማይልስ የሜምበርሺፕን አባል በመሙላት ብዙ ተጉዘው ጎልድ እና ፕላቲኒየም ቲር ላይ የደረሱ በጣም በእንክብካቤ የምንይዛቸው ሰው ዴዲኬት አድገን ሲኒየር ስታፍ አስቀምጠን በጉጉት የምንጠብቃቸው ከስተመሮቻችን ናቸው። እነሱ ብቻ ሳይሆኑ የስታር አላይንስ ሜምበር እንደመሆናችን ኢትዮጵያ አየር መንገድ ማንኛውም የስታር አላይንስ ሜምበር ሆኖ የጎልድ ቲር የያዘ መንገደኛ ሁሉ የእኛ ፕሪሚየም ከስተመር ነው። ለእነሱም እንዳልኩሻና ዴዲኬትድ ካውንተር ቀይ ምንጣፍ አንጥፈን ያው በየቢሮዎቻችን ስንሄድ የምታዩት ይሆናል። አበባ አስቀምጠን በጥሩ ከስተመር ሰርቪስ እንጠብቃቸው ናቸው። እንግዲህ አየር መንገዱ በመዲናይቱ ምን ያህል የትኬት መሸጫ ቢሮዎች እንዳሉት፣ ቢሮዎቹ ደግሞ ለደንበኞች ምን ያህል ተደራሽ እንደሆነ አያይዘው ይመልሱልን። እንግዲህ በመዲናችን በአዲስ አበባ ውስጥ 14 የትኬት መሸጫ ቢሮዎች አሉን። ከነዚ ውስጥ ሶስቱ በተለያዩ ተቋማት ውስጥ እንደ ኢምፕላንት አድርገን እየተጠቀምባቸው ያሉ ትኬት ቢሮዎች ናቸው። ሌሎቹ ግን ትኬት ቢሮዎች ለማንኛውም ፐብሊክ አቬል አድርገን በየኮርነሩ ኮርነሩ፣ በየከተማዎቹ፣ የተለያዩ ክልሎች አሚን ቦታዎች ያስቀምጥ ናቸው። እነዚህም ቢሮዎቻችንን በጉግል ማፕ ላይ ፖይንት አድርገን ከስተመሮቻችን በቀላሉ እንዲያገኟቸው ለማድረግ ስራዎች ተሰርተዋል። አምስቱን የትኬት ቢሮዎቻችንን ኦሬዲ ጉግል ማፕ ላይ ማግኘት ይቻላል። ሌሎቹንም ደግሞ ተጨማሪ ትኬት ቢሮዎችን ወደ ጉግል ማፕ ላይ ለማስገባት የዲጂታል ቲማችን ኦሬዲ ስራ ላይ ነው ያለው እና በቅርቡ ሁሉንም ጉግል ማፕ ላይ እንደምናገኛቸው ባለሙሉ ተስፋ ነኝ። መቼ ነው የሚከፈተው እያለን ረጅም ጊዜ ሲጠይቅ የነበረው የብሔራዊ ቲያትር አጠገብ ያለው ለድሳት ተዘግቶ ቆይቶ ነበረ እና አሁን እሱን መከፈት ምክንያት በማድረግ ነው ዛሬ የተገናኘ ነው። ምንድነው የተጨመረበት? ምንድነው ያደረግነው ለውጥ? የብሔራዊ ቲያትር ጋር ያለው ትኬት ቢሮችን እንግዲህ ቀዳሚነቱ ከኢትዮጵያ አየር መንገድ ታሪክ ጋር ተያይዞ ረዥም እድሜ ያለው አንደኛው አንጋፋው ትኬት ቢሮችን ነው። ይህ ትኬት ቢሮ አሁን በእድሳት ላይ ነበር፣ ቅድም እንደጠቀሽሁና አሁን አገልግሎቱን በዘመናዊነት እና ታሪካዊነቱንም ባለቀቀ መልኩ እንዲሁም የደንበኞች ኮንታክት ከስተመር ዴስኮችን ካውንተሮችን ብዛት ጨመር አድርገን በጣም በሚያምር መልኩና ዘመናዊ በሆነ መንገድ በአዲስ መልክ ስራ ጀምረናል። ከዚህ በተጨማሪ ሌሎች ቢሮዎቻችንንም ያው የማስፋፋቱ ሂደት ላይ የነበሩ። ባለፉት አንድ አመት ውስጥ በሲኤምሲ አፍሪካ ኮንቬንሽን ሴንተር አንድ ትኬት ቢሮ ከፍተናል። እንዲሁም በአድዋ ዜሮ ዜሮ መታሰቢያ ህንፃ ላይ እንደዚሁ ሌላ ትኬት ቢሮ አንድም ከፍተናል። አንድ ደግሞ ሌላ ተጨማሪ ሜክሲኮ ኢግል ፕላዛ ሜክሲኮ አካባቢ ያለ ትኬት ቢሮ አንድ ሌላ ተጨማሪ ከፍተናል። እነዚህ ትኬት ቢሮዎች በአጠቃላይ ያው ሰው ረጅም ርቀት መጥቶ መረጃ ከመጠየቅ እዛው አቅራቢያው የሚያገኘው ጋር ሄዶ ሙሉ አገልግሎት ማግኘት ስለሚችል ነው። ይህንንም ታሳቢ ያደረገ ሆነው እነዚህ ሁሉ እንግዲህ ትኬቶች ይሸጣሉ። ትኬት በሚሸጥበት ጊዜ አሁን በገለጿቸው በትኬት ቢሮዎቻችን ይካሄዳል። ሌላ ደግሞ የተቀላቀፈ አገልግሎት እንዲያገኝ ምናልባት የመጨረሻ ጥያቄ ማድረገው ይሄን ነው። ለተመልካቾቻችን የሚያስተላልፉት መልእክት ምን አለ? የትኬት ቢሮዎቻችን ኦፍኮርስ ክፍት ናቸው። ማንኛውም ወኪን አድርጎ መጥቶ አገልግሎትን መጠቀም ለሚችል መንገደኛ እና ለሚፈልግ መንገደኛ ኢትስ ኦፕን። ግን ያው ጊዜውን በዋጀ ማንም መስተናገድ ይችላል። እንግዲህ ጊዜውም ባማከለ መልኩ ደግሞ ሌሎች የዲጂታል አማራጮች አሉ። የድህረ ገጾቻችን ላይም በመግባት ሰው የራሱን ትኬት እያንዳንዱ ሰው የራሱን ትኬት ይሹ ማድረግ የሚችልበት ጊዜ ላይ ነው ያለ ነው። የትኬት ቢሮዎቻችንም እነሱን በተጨማሪ ሳፖርት በመስጠት እና እንዲሁም አድቨርታይዝ በማድረግም ጭምር የዲጂታል አማራጮችን እያስተዋወቀ እንዳያለ። ወይዘሮ መቤት ዳርሰማ የኢትዮጵያ አየር መንገድ የአዲስ አበባ ሽያጭ ቢሮ ዳይሬክተር ለሰጡን ሙያዊ ማብራሪያ እጅግ ከልብ አድርገን እናመሰግናለን። እም አመሰግናለሁ ውድ ተመልካቾቻችን ስለተከታተላችሁ እናመሰግናለን። እንደተለመደው ሐሳብ ጥቆም አስተያየታችሁን በኢሜይል አድራሻችን ኮርፖሬት ኮሚኒኬሽን አት ኢትዮጵያን ኤርላይንስ ዶት ኮም አሊያም በማህበራዊ ትስስር ገጾቻችን ይላኩልን በስልክ ቁጥራችንም 0115 17 49 13 ወይም መጨረሻውን 8165 አድርገ ይደውሉልን። ሳምንት በተመሳሳይ ፕሮግራም እንጠብቃችኋለን። ሀና አጥናፉ ከእንግዲያ ጋር ቆይታ አድርጌ ያለው ሰላም